ታምራት ከማቃጠር በፊት የቡሩኬን ጉል ወይም ማሳያይ ወይም ደሙ ያለበት ቦታ በቃ ተረጋጋ፣ አንቺ ብቻ ተረጋጋ። ያሳይሻለሁ። ገና ጮጋራውን ነው የማቃጥለው። አንቺ ብቻ ማለት ነው። ምንም ለአለም አንድ ነገር ብቻ ግን ምን መሰለሽ? ቡሩኬን አግኝተሽው ከሌላ ሴት ጋር ካለ አንቺ የቡሩኬን ሳቶኒ የቡሩኬን ነገር እንዲቆርጥልሽ ነው። ገብቶሻል አይደል

በቃ ንገሪያት፣ ይሄ ነው ማለት ነው። እኔ ስለአንቺ ይኸውልሽ እንደምወድሽ እና እንዳዘንኩኝ ነው የነገርኳት። ሌላ ምንም ችግር የነገርኳት ነገር አይደለም። ሌላ ነገር የተናገርኩት ነገር አለ? ምንድን ነው የተናገርኩት ነገር አለ? አሁን ግን ውሸቱ ነው የሚያወራሽ። ማርያምን ነው የምልሽ፣ ማርያምን እስኪ ንገሪው። ማርያምን አንቺ እኔ ጓደኛ አይደለሽ?

ታምራት አንተና አይደለም ይወሉ የምታመጣው መታመጣው እዚህ ጋር፣ ምን እኔ እኮ እውነቱን ነገር ሲጀመር ነገር ነው። አለም አረኔ፣ ከሷ ጋር ምንም ነገር የለኝም። አለም አረኔ እኮ ወድሻለሁ፣ የምሬን ነው። እሱ ነው ይዞሽ የመጣው። አንቺ ንገሪያት። እኔ እና አንቺ ማለት ምንም ነገር

እንዳደር እንዳትደርስበት አስቀይር አለው። እሺ፣ እንዳውም ይኸውልህ፣ ከዛሬ በኋላ አታገኛትም እኮ። የአንቺ ፍቅረኛ አንዱ እንኳ ጋር ነው የምታስበት? አ ኧረ እኔ አለም ተረጅ ከእሷ ጋር ምንም ነገር